ከባዱ ጦርነት ወደ ኢትዮጵያና ኤርትራ ድንበር እየቀረበ ነው። ከቀናት በፊት ከኤርትራ ድንበር ላይ ከባድ የሚባል የድሮን ጥቃት ተፈጽሟል። የድሮን ጥቃቱ ይቀጥላል የሚል ማሳሰቢያም ከፈጥኖ ደራሽ ያይሉ በኩል ተሰምቷል። በእርግጥም ባልተጠበቀ ግንባር የኢትዮጵያና ኤርትራ መሪዎች ተፋጠዋል። አሰብን ለመጠበቅ ሰራዊታቸውን ወደ ቡሬ ግንባር ያሰማሩት ኢሳያስ የቡሬውን ድንበር ሲደፍኑት በስክላ ድንበር በኩል ሌላ ጦርነት መጥቶባቸዋል። ይህን ተከትሎ የሻቢያው መሪ ወደ ፈጥኖ ድራሹ ድሮን ሊተኩስ እንደሚችል እየተፈራ ይገኛል። በሁለቱ ጄኔራሎች እብሪት የለየለት የእርስ በርስ ጦርነት ውስጥ ካለችው ሱዳን ለኢትዮጵያና ኤርትራ ከባድ ስጋት የሆነ ዜና እየተሰማ ነው። አሰላለፏን ከቀድሞው የግመል ጠባቂ መሐመድ ሐምዳ አል ዳገሎ ጋር አድርጋለች የተባለችው ኢትዮጵያ ጉዳዩን ባንክሮት እየተከታተለችው ትገኛለች። በአሁኑ ወቅት በሱዳን በርካታ ኃያላት እየተፋለሙ ነው። ራሻና ዩክሬን ሳይቀሩ ጎራ ይዘው ካርቱም ላይ እየተቧቀሱ መሆኑን የአደባባይ ሐቅ ከሆነ ከራርሟል። ህዋት የኢትዮጵያ መንግስትና ኤርትራን በጦርነቱ እጃቸውን አስገብተውበታል። ግጭት ባለበት ሁሉ የማይታጡት ኢሱ ወዲ አፎም ከሁለት ወር በፊት በአስር ሺዎች የሚቆጠር የሱዳን ብሔራዊ ጦር ሚሊሻዎችን ሳዋ ላይ ያሰልጥነው ወደ ጦርነት አሰማርተዋል። የኤርትራ ወታደሮችም በቅጥረኝነት እንደሚዋጉ ተባራሪ መረጃዎች ያሳያሉ። ህዋትም አይኔን ግንባር ያድርገው ብሎ ቢሸመጥጥም ከአልቡርሃን ጎራ ሆኖ እየተዋጋ ነው። በተለይም ከአራት ዓመት በፊት በማይካድራ ጭፍጨፋ የፈጸሙት የሳምሪ አባላት በጦርነት ዋና ተዋንያን ናቸው ይባላል። ከወራት በፊት ጠቅላይ ሚኒስትር አብይ አልቡርሃን ጋር ለመነጋገር በአንድ ማለዳ ፖርት ሱዳን ባቀኑበት ወቅት በከተማ ውስጥ በርካታ የትግራይ ተወላጅ ወታደሮች በስፋት ይታዩ እንደነበር በወቅቱ ሚድል ኢስት አይ ዘግቦ ጉድ ብለን ነበረም። የአብይ አህመድ መንግስትም ቢሆን ወደ ጦርነቱ ለመግባት ከአንድም ሁለት ሶስቴ ፈራ ተባ ብሏል። የፈጥኖ ደራሽ ኃይሉ ዋና ሞተር አረብ ኤምሬትስ የአብይ ሁነኛ ጋርና የምክራ ጊዜ ወዳጅ ናት። ይቺ አረባዊት ኃያል የጦርነቱ የመጀመሪያው ዓመት ላይ በኢትዮጵያ በኩል ሁለት ጊዜ ለፈጥኖ ደራሽ ኃይሉ የጦር መሳሪያ መላኳ ይነገራል። በወቅቱ አልቡርሃን ጉዳዩን ተቃውሞ ኩርፊያቸውን ገልጸው ነበር። በሱዳን በእንዲህ መልኩ የኢትዮጵያና ኤርትራ ኃይሎች እጃቸውን አስገብተው እየተንቦጫረቁ ነው። ባለፉት ሶስት ወራት የአልቡርሃን ጦር መጠነ ሰፊ የመልሶ ማጥቃት መክፈቱን ተከትሎ ደግሞ ውጊያው ሌላ መልክ ይዟል። የውጊያውን ከዕለት ዕለት መባባስ ተከትሎ ታዲያም ሁለቱም ተፋላሚዎች ከጎረቤት ሀገር ሳይቀር ወታደሮችን እየመለመሉ ነው። ወታደራዊ ምንጮች እንደሚሉት እስካሁን ባለው ሁኔታም ከትግራይ ከደቡብ ሱዳን፣ ቻድና ኤርትራ ወታደሮች በሁለቱም ኃይሎች ተመልምለዋል። በተለይም በሱዳን ያሉ በርካታ የትግራይ ወጣቶች ባል ቡርሃን በሚመራው የሱዳን ብሔራዊ ጦር እየተመለመሉ ነው። በዚህ ምልመላ ከፍተኛ የሚባሉ የህዋት የጦር መኮንኖች እጃቸው ሳይኖርበት እንደማይቀርም እየተዘገበ ነው። የቀጠናውን ፖለቲካ በቅርበት የሚከታተሉ አንድ ስማቸው እንዲጠቀስ ያልፈለጉ የፖለቲካ ተንታኝ በሱዳን ያለው ጦርነት አገሪቱን ወደ መገነጣጠል ሊወስዳት እንደሚችል ይጠቁማሉ። ከሳምንታት በፊት የኮሎምቢያ ቅጥረኛ ወታደሮች ከሶማሊያ ከፊል ራስ ገዝ ፑትላንድ ቦሳሶ ወደብ ከተማ በአውሮፕላን ተጭነው ወደ ምዕራብ ሱዳን መግባታቸው ተረጋግጧል። የፈጥኖ ድራሽ ኃይሉን ለማገዝ እርዳታ በምታደርግለት የተባበሩት አረብ ኤምሬትስ እንደተላኩ ነው የሚጠረጠረው። የፈጥኖ ድራሽ ኃይሉ በውጭ ኃይሎች ታግዘው ውጊያ ሊቀጥል ይችላል የሚል ግምት አሳድሯል። ፈጥኖ ድራሽ ኃይሉ ራሱን የቻለ መንግስት እንደመሰረተም አውጇል። አሁን ባለው ሁኔታ ከቀጠለ ሱዳን ለሁለት ልትከፈል ትችላለች። ፈጥኖ ድራሽ ኃይሉ በዳርፉር እናም በደቡብ ኮርዶፋን ነው በዋናነት የመሸገው። ሄሚቲ ከዳርፉር የመጡ ሰው ሲሆኑ ሌላ በሱዳን ፖለቲካ ተጽዕኖ ያላቸው እንደ አብደላ ሀምዶክ ያሉ ፖለቲከኛ ደግሞ የኮርዶፋን ተወላጅ ናቸው። በእነዚህም ግዛቶች ግጭት መቀጠሉ የሚቀር አይመስልም። በተለይም ሄሚቲ ዋና የሥልጣን ማዕከል ባደረጓት በሰሜን ዳርፉር አልፋሼር አካባቢ የከፋ ግጭት ሊኖር እንደሚችል እገምታለሁ። አሁን ዳርፉር ሃያ ታጣቂ ቡድኖች የሚንቀሳቀሱበት አካባቢ ነው። ዳርፉር ራሱ ሰሜን፣ ደቡብ፣ ምዕራብ፣ መካከልና ምስራቅ ተብሎ የሚከፋፈል ሰፊ ግዛት ሲሆን ከፈጥኖ ድራሽ ኃይሉም ሆነ ከሱዳን ጦር ጋር የሚዋጉ በርካታ አማጽያን በተለይም የጎሳ ሚሊሻዎች ተፈልፍለውበታል። እነዚህን ኃይሎች ለመውሰድና ከጎን ለማሰለፍ ሁለቱ የሱዳን ጦር ኃይሎች እየተፎካከሩ ነው። በእኔ ግምት ሱዳን ዚያድ ባሬ ከወደቀ በኋላ ሶማሊያን እንደሆነች አይነት ነገር ሊገጥማት የሚችልበት እድል ሰፊ ነው። ሰፊው የዳርፉር ግዛት ብቻ ለምሳሌ ከአራት የጎረቤት ሀገሮች ጋር ይዋሰናል፤ ሻድ፣ ሊቢያ፣ ደቡብ ሱዳንና ማዕከላዊ የአፍሪካ ሪፐብሊክ የግዛቲቱ ተጎራባች ሲሆኑ ጦርነቱን ያለ መሳሪያ ችግር ለመቀጠል ግዛቱ አመች ነው በማለት አብራርተዋል። ይህንኑ ግምት የሚያጠናክር ሀሳብ ያስነበበው ክራይሲስ ግሩፕ በበኩሉም የሱዳን ጦርነት ወደ ጎረቤት ሀገሮች የመጋባት እድሉ ሰፊ መሆኑን ይጠቅሳል። ክራይሲስ ግሩፕ ከሰሞኑ ባወጣው ሪፖርት የሱዳን ጦርነት ወደ ቻድና ወደ ደቡብ ሱዳን እየተዛመተ መሆኑን በሰፊው አትተዋል። ሪፖርቱ ሱዳንና ቻድ ከሀያ ዓመታት ቀደም ብሎ በድንበር ተሻጋሪ ግጭቶች ሲታመሱ መኖራቸውን ሪፖርቱ ይጠቁማል። አሁን በሱዳን በሚካሄደው ጦርነት ዋና ተሳታፊ ለሆነው ለሱዳን ፈጥኖ ደራሽ ኃይል ጎረቤት ቻድ ዋና የጦር መሳሪያ መተላለፊያ መሆኗን የሚጠቅሰው ሪፖርቱም ይህ ደግሞ አዲስ ድንበር ተሻጋሪ ግጭት እንዳያመጣ ያሰጋል ይላል። የክራይሲስ ግሩፕ ሪፖርት እንደሚያመላክተው ደቡብ ሱዳንም ቢሆን በአዲስ ዙር የእርስ በርስ ጦርነት አፋፍ ላይ ትገኛለች። ይህ አዲስ ዙር የደቡብ ሱዳን ግጭት ከተባባሰ ደግሞ በሰሜን ሱዳን ለሁለት ዓመታት ከቀጠለው ጦርነት ጋር ግንኙነት በመፍጠር ቀጠናዊ የሆነ ቀውስ ሊፈጠር ይችላል ይላል ሪፖርቱም። የሰሜን ሱዳን ጦርነት ቀጠናዊ ቀውስ ወደ መሆን የሚሸጋገረው ግን በቻድና በደቡብ ሱዳን በኩል ብቻ እንዳልሆነ ክራይሲስ ግሮፕ ያስረዳል። ሱዳን በስተ ምስራቅ ከኤርትራና ከኢትዮጵያ ጋር የምትዋሰን ሀገር መሆኗን በሚያስታውስ መንገድ ሱዳን ወደ ሁለት ሀገሮች ጦርነት ላክና ለመቀበል የምትችልበት ሰፊ ድል መኖሩንም ነው ያመላክተውም። የኤርትራና የኢትዮጵያ ግንኙነት እየሻከረ በሂደት ወደ ግጭት ሊያመራ አፋፍ ላይ መድረሱን ያመላክተው ሪፖርቱም። ይህ ሁኔታ ወደ ግጭት የሚያመራ ከሆነ ደግሞ ከሱዳን ጦርነት ጋር ሊዛመድ እንደሚችል ነው የጠቆመው። ለሪፖርተር አስተያየታቸውን የሰጡ የፖለቲካ ተንታኙ በበኩላቸው በኢትዮጵያ እና በሱዳን መካከል ያለው ረጅም ዘመናት ያስቆጠረ የድንበር ይገባኛል ውዝግብ በቀላሉ አይፈታም ነው የሚሉት። ሱዳን ወራው በያዘችው ኢትዮጵያ ይገባኛል በምትለው መሬት የተነሳም የሱዳን ጦር በቀጠለ ቁጥር የተለየ ነገር ይፈጥራል ብለው እንደሚሰጉም ነው የጠቆሙት። በሱዳን ጦሩ እያሸነፈ ከቀጠለ በየቦታው ለሚሊታሪው ታዛዥ የሆነ መዋቅር ይፈጠራል። ይህ ደግሞ አወዛጋቢው የድንበር መሬትንም ይጨምራል። ሆኖም ቀስ በቀስ በየቦታው የተለያዩ የጦር አበጋዞች ሊፈጠሩ ይችላሉ። ጀነራል አልቡርሃን ከሚመሩት የሱዳን ጦር ውስጥም ራሱን የቻለ አማጺ ወይንም አንጃ ሊፈጠር የሚችልበት እድል ሰፊ ነው። በደቡብ ሱዳን እንደሆነው ከአንድ የሱዳን ሕዝብ ነጻ አውጪ ንቅናቄ ከተባለ ቡድን ውስጥ እየተከፈሉ ብዙ ቡድኖች እንደወጡ ሁሉ አሁን ካሉት ተዋጊ ኃይሎች ውስጥም ተከፍለው የሚወጡ ሊኖሩ ይችላሉ። በደቡብ ሱዳን የሪክ ማቻር፣ የሳልቫኪር፣ አሁን ደግሞ ዋይት አርሚ እየተባሉ ብዙ አንጃዎች ተፈጥረዋል። ይህ ወደ ሰሜን ሱዳን ሊመጣ ይችላል። ከዚህ በተጨማሪ ደግሞ አክራሪ እስልምና ቡድኖችም ሊወጡ ይችላሉ። እስላማዊ ብርጌድ የሚባለውን ኃይል ያልቡርሃን ቡድን ካርቱምን ለማስለቀቅ ተጠቅሞበታል በማለት የሃይማኖት ታጣቂ ቡድኖች በሱዳን ሊፈለፈሉ የሚችልበትን ዕድል ሰፊ መሆኑን አብራርተዋል። ከሰሞኑ የሱዳን ጦር ካርቱምን አስለቅቆ መልሶ መቆጣጠሩን በተነገረበት ወቅት አልባራ ቢን ማሊክ ብርጌ የተባለው ከጦር ጎን የተሰለፈው ታጣቂ ኃይል ጎልቶ ስሙ ሲጠራ ነበር። የወታደራዊ ጉዳዮች አጥኚው መሐመድ አባስ ለአንድ የአረብ ሚዲያ እንደተናገሩት ከሆነ ግን ቡድኑ በሱዳን የፖለቲካ ለውጥ ከመጣበት ጊዜ ጀምሮ መደራጀቱንና ዛሬ 20ሺህ ተዋጊዎችን አደራጅቷል። ይህ ቡድንም ሆነ ሌሎች በሁለቱ ዋና ዋና ተፋላሚ ኃይሎች ካምፕ የተሰለፉ የሚሊሻ ኃይሎች ለተሰለፉበት ቡድን ታማኝነታቸውን ይቀጥላሉ ወይንስ ሌላ አይነት ግጭት በሱዳን ይፈጥራሉ የሚለው አሳሳቢ መሆኑን ነው መሐመድ ያስረዱት። በሱዳን ከታጠቁና መሳሪያ ካነገቡ ኃይሎች በተቃራኒው በርካታ የተቃዋሚ ፖለቲካ ፓርቲዎችና የሲቪክ ማኅበራትን ያሰባስበው በአብደላ ሐምዶክ ይመራ የነበረው የነፃነትና የለውጥ ኃይሎች ቅንጅት የተባለው የፖለቲካ ቡድንም ቢሆን ተዳከመ እንጂ ጨርሷ ለመጥፋቱ ይነገራል። ይህ የፖለቲካ ኃይል በሱዳን ፖለቲካ በቀጣይ ምን አይነት ሚና ይኖረዋል የሚለው ጉዳይም በጥንቃቄ መታየት እንደሚገባው ነው በርካታ ተንታኞች የሚጠቁሙት። እንደ አውሮፓውያን አቆጣጠር በ2015 ዓ.ም ሳውዲ አረቢያና የተባበሩት አረብ ምሬትስ በርካታ የአረብ ሀገሮችን ጨምሮ ኤርትራን አብ ኤርትራን አስተባብረው በየመን ሁቲ አማጽያን ላይ ጦርነት ሲያውጁ የሱዳን ፈጥኖ ደራሽ ኃይል በርካታ ተዋጊ በመላክ ተሳትፎ ነበረው። ሱዳን ቅጥረኛ ወታደሮችን የምትልክ አገር እንድትሆን ያስቻለው ፈጥኖ ድራሽ ኃይሉ በሊቢያም ውጊያ ወታደሮቹ ገብተው መካፈላቸው ታውቋል። የምስራቅ አፍሪካ ጉዳዮች ጻፊ አሌክስ ደዋል በወርልድ ፔስ ፋውንዴሽን ድረገጹ ላይ ከሰሞኑ እንደከተበው ጀነራል ሄሚቲ የአሜሪካው ዲካንስና ማድሰን የተባለ የውትወታ ሎቢ የሚሠራ ቡድን ቀጥረዋል። ይህ የአሜሪካ ፖሊሲ አውጪዎችን ለማሳመን የሚሰራ የሎቢ ቡድን ደግሞ ከዚህ ቀደም በዝምባብዌው ሮበርት ሙጋቤ እንዲሁም በሊቢያው ጀኔራል ካሊፍ ሀፍታር ጭምር ተቀጥሮ የነበረ መሆኑን በመጥቀስ የሱዳን ፈጥኖ ደራሽ ኃይል መሪው ጀነራል ሄሚቲ የምዕራቡን ዓለም በሎቢ ቡድን በማሳመን ከነ ሩሲያና ከነ አረብ ኤምሬትስ ደግሞ የመሳሪያና የሎጂስቲክ ድጋፍ ለማግኘት የሚሞክሩ የጦር ሰው መሆናቸውን አመላክቷል። ከዚህ በተቃራኒው ደግሞ የሱዳን ጦርን በርካታ ሀገሮችን በቀጥታ ሆነም በተዘዋዋሪ ሲደግፉት መቆየታቸው፣ ግብፅና ኤርትራ በቀጥታ ጦር በማስገባት ጭምር የሱዳን ብሔራዊ ሰራዊትን ማገዛቸው ይነገራል። ሳውዲ አረቢያም ይህንኑ በጀኔራል አልቡርሃን የሚመራውን ሰራዊት ትደግፋለች ይባላል። የቅርብ ሰሞን ሪፖርቶች ደግሞ የሱዳን ጦር ጠንካራ የመልሶ ማጥቃት ዘመቻ በከፈተበት ወቅት የትግራይ ጦርነት ሲፈነዳ ከኢትዮጵያ ተሰዶ በሱዳን የቆየው የህወሓት ክንፍ ነው የሚባል ሰራዊት እገዛ አድርጎለታል እየተባለ ነው። ስማቸው እንዳይጠቀስ የጠየቁት የፖለቲካ ተንታኙ ሳውዲ የተባበሩት የተባበሩ ምሬትስ በሱዳን ጦርነት ረጅም እጃቸውን እንደከተቱ ይናገራሉ። ይቀይ ባህር ተዋሳኝ የሆነችው ሳውዲ ከሱዳን በሚነሳ የህዝብ ስደትም ሆነ በቀጠናው ባላት የጸጥታ ስጋት ለሱዳን ጦርነት ልዩ ትኩረት ሰጠዋለች። አገሪቱ ከተባበሩት ታሪ ምሬትስ ጋር የገባችበትን ፍክክርም ለሱዳን የራሱ ጣጣ አለው። የተባበሩት አረብ ኤምሬት ስም ብትሆን የቀይ ባህር ፖለቲካን መራቅ አትፈልግም፣ አባል መሆን ትፈልጋለች። አገሪቱ የወርቅ ንግድ ከሚቲ ጋር በከፍተኛ ደረጃ ታካሂዳለች። አረብ ኤምሬቶች ብዙ አይነት ፍላጎት ነው በቀጥ ነው ያላቸው። ከዚህ ቀደም ወደ ትግራይ መድኃኒትና ሌላ ብዙ ቁሳቁስ እርዳታ ልከዋል። ውልቃይትን ጨምሮ ሱዳንና ኢትዮጵያ የኔ ነው የሚሉትን አልፋሽቃን እንረሰው ብለው መጠየቃቸውም እየታወቀ ነው። የተባበሩት አረብ ኤሚሬትስ ቀጠናዊ ተጽዕኖ ያለው ኃይል ለመገንባት ይፈልጋሉ በማለት ነው ሐሳባቸውን የገለጹት። የክራይሲስ ግሩፕ ሰሞነኛ ሪፖርት በሱዳን ሰላም ሊሰፍን የሚችለው በምን መንገድ እንደሆነ ባጠያየቀበት ግርጌ በሱዳን ጦርነት ውስጥ ይብዛም ይነስም እጃቸውን ያስገቡ ኃይሎች በሙሉ የሚጠበቅባቸውን ገንቢ ሚና ሲጫወቱ እንደሆነ በሰፊው አብራርቷል። የሱዳን ጦር አዛዥ ጄኔራል አልቡርሃን አሁን ድላቸውን ማስቀጠል እንጂ ድርድር ብሎ ነገር አይፈልጉም። ጀነራል አልቡርሃን ብቻ ሳይሆኑ ከሳቸው በስተጀርባ ከተሰለፉ አጋሮቻቸው መካከል ድርድርና ሰላማዊ የመፍትሄ አማራጭን መስማት የማይፈልጉ ሊሆኑ ይችላሉ። የሱዳን ፈጥኖ ደራሽ ኃይልም ቢሆን አሁን ቁስሉን በማከክ አቅሙንና ደጋፊዎችን አሰባስቦ ዳግም ስለሚከፍተው ዘመቻ ከማሰላሰል በዘለለም ለሰላም እጁን ሲዘረጋ አይታይም በማለት ነው ሪፖርቱ ያተተው።